አብርሸ እንግዲህ ፍርድ ቤት ቀርቧል ማለት ነው። እንግዲህ እንደ ተናገሩ ከሆነ ማለት ነው። ዛሬ ኤፋ ይዟት መጣ ማለት ነው። እውነት ለመናገር በእሷ ቤት ስጠብቅ የነበረና ግን በኤፋ ቤት መታለች ማለት ነው። ሩታ ዛሬ አምሮብሻል። ባይዘዊ ፈገግታሉ ተመልሷል። በነገራችን ለካ ዘመኑ ማለት ነው ይሻላል። ዛሬ እና እንግዲህ ኤፋ ነገሮቹን ለማስተካከል የጣሬ ነው ወይስ ምን እያረገኝ ነው አልገባኝም። እና ይሄ አባባል ልዳግምላችሁ፣ ጋይስ እስከዚህ በፊትም ብያለሁ ለአብርሽ ማለት ነው፣ ጅብ ካለፈ በኋላ ውሻ ጩጬ እንደናንተ አይነቱ ማለት ነው። በዚህ ደግሞ ማነው እፋ ወቀሳ ያቀረበ ነው? እናንተ ናችሁ። የአብርሽ እና የሩታ ትዳር መፍረስ ምክንያት ይሆናችሁ እናንተ ናችሁ ከኤርሜላ ጋር እርሜላና አብርሸ የምታገናኙ እያለ ነው። እኔ ግን ቅርታ አድርጉልኝ አልቀበልም ለመሰላችሁ እኔ ፈልጌ ካላደረግኩ ድረስ በዮቴ ማንም ሊወስንልኝ አይችልም። እነሱ ጓደኞቹ ስለጠሩ ከዮቴ ውጪ ማለት የሚችል አብርሸኑ አደለ ጋይስ አደለ። እና ምንም ይሄ ተቀባይነት የለውም ማለት ነውና በቡሩኬ ቤት ነው፣ እንደዛ ይመስለኛል ጋይስ። አልጨረስኩም ቪዲዮ እና ስጨቃጨቁ ነበረ እና ኤንዌዝ እንግዲህ ዛሬ ሩታ ማለት ነው ኤፋ ጠርቷት ነበረ በቤቱ፣ እንግዲህ መታለች ማለት ነው። ስትመጣ እንግዲህ ጥያቄ ብዙ ነገር ጥያቄ ጠይቋት ነበረ። ምንም ነገር ከወለድኩ ነው እንጂ ነገሮቹ ሊራዘም የሚችለው ካልወለድኩ፣ ነገሮቹ እንድ ፋጠንልኝ ይፈልጋሉ። ሳሎል በፊት ቢያልቅልኝ ደስ ለኛል ያለች ነው ሩታ ማለት ነው። ወዶቼ ሰላማችሁ፣ ብዙ ትበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ላይክ እና ሰብስክራይብ የምታደርጉልኝ እጅግ ከልብ አመሰግናለሁ። ወዳችኋለሁኝ ማለት ነው ወዶቼ። እንግዲህ እንደተለመደ በላይክ ጀምሩ፣ ምንም አይከፈልባችሁ ማለት ነው። እንግዲህ በሩታዬ ተመልሽ መጥቻለሁኝ ማለት ነው። ቅድም በፍቅር ዙሪያ ሰርቼ ነበረ። ሳቃችሁ አላችሁ፣ መቼ መዘን በቤታችሁ ግቡ አላችሁ እግዚአብሔር ስለማይ ማለት ነው። አሌላችሁ ሙዶቼ ለማንም አልማኝም እና ኤንዌስ ሩታ እንግዲህ ዛሬ መታለች በይፋ ቤት ከች ከቻሳ ብላለች ማለት ነው። እንግዲህ ኤፍሬም ሩታና አብርሽ ፍርድ ቤት እንደቀረቡ ሲያወራ ነበረ ማለት ነው። ነገሮቹ ማስተካከል ከቻለ ምናምን እያለ ነውና ሲጀምር እንግዲህ ቆርጣለች ሩታ ሩታ ምንም ነገር የሚቀየር ነገር የለም። ነገሮቹ በፊት ነው የተበላሹት። እኔ ብቻ ትዳሬ ማቆም አልችልም፣ ብቻዬን ምንም ማድረግ አልችልም። አንድ ወር ወይን ሁለት ወር አይደለም ይፈጀብኝ ይሄ ነገር ለመወሰን ወደ ስድስት ወር ፈጅቶብኛል። ስለዚህ እኔ ብቻዬን ምንም ማድረግ አልችልም ብላለች። በነገራችን ላይ ትዳር ውስጥ አንድ ሰው ምንም ማድረግ አይችልም። ካልተመካከራችሁ፣ ካልተነጋገራችሁ፣ ነገሮቹን አብራችሁ ካልወሰናችሁ አንድ ሰው ብቻ ቤትን ማቆም አይችልም። በነገራችን ላይ አንድ እንጨት ስታነዱ እንዴት ነው ብቻውን ይነዳን? በጭራሽ አይነድም ማለት ነው። ስለዚህ ሩታ እንደምናየው ከሆነ እንደዛ ናት። እሷ ትዳሯን ለመዳን እንግዲህ አብርሸ እንዲስተካከል ይሄ ነገር ተው ያለችው ነው። እሱ ደግሞ ወጣትነት ይሁን አለማወቅ ይሁን ባናቅም በምናየው ነው አሁን የምላችሁ፣ ጋስ ና የፈረድኩ አይደለም። እና ሩታ እንግዲህ ደከመኝ ሰለቸኝ፣ ስለዚህ እኔ ምንም ማድረግ አልችልም፣ እኔ ብቻዬን አልፈረስኩም። ሲቀጥል ደግሞ ይሄ ነገር ለመፍረስ ብዙ ጊዜ ነው የፈጀብኝ፣ ብዙ ጊዜ አስቤበት ነው ብላለች ማለት ነው። ወዶቼ እንግዲህ አንድ ሰው ምንም ማድረግ አይቻልም። ትዳር የአንድ ሰው አላፍ የአንድ ሰው ብቻ አላፊነት አይደለም ማለት ነው። ስለ ትዳሩ ማወቅ ይኖርባቸዋል ብዬ አስባሉ። በእርግጥ እነሱ ሲጀምር በግፊት በሰው። ወይ ወይ ትዳር ውስጥ ስለገቡ ስለ ትዳሩ ትርጉም ስላላወቁ ምንም አይፈረድባችሁም። ገባችሁ አይደለ ሩታን ብትሆን እኔ ቢሆን ትዳሬን ለሴቶች ብዬ አልበትንም። ይቅርታ አድርጉልኝና ቤትን ይገባለሁ መስተካከል ከሆነ ቤቴ ቁጭ ብዬ ፋለማለሁ እንጂ ምንም ነገር ሴት ልጅ ደግሞ ብልጥናት፣ በነገራችን ለወንድ ልጅ በፍቅር ከያዛችሁ በፍቅር ከመከራችሁ ይመለሳል እና ስለዚህ አሩታ እንግዲህ ከወለድኩ በስተቀር ነገሮቹ በቅርብ ያልቃል ያለች ነው። ስለዚህ ምንም መቀየር አትፈልግም ማለት ነው። ግን ፍርድ ቤት እንደቀረቡ ነው ስታወራ ነበር እና ኤን ወይስ እንግዲህ ምንም አማራጭ የለንም ማለት ነው። የምናየው ብቻ ነው እኛ የምናወራ አደለ፣ ከጀርባ ያለው ሌላ ነው። ግባችሁ በምናየው ነው ነገሮቹን አስተያየት መስጠት የምንችለው ማለት ነው። ውስጥ ገብተ ማቡካት አንችልም። እኔ በበኩል አልችልም። ስለማልችል ማለት ነው አልወድም እና ሩታዬ በዚያ አጋጣሚ አምሮባታል። ዛሬ ስትስቃያችሁ ይሄ ፎቶ ማለት ነው፣ ጋይስ አላያችሁ። እና ኤን ዌስ ጋይስ፣ ሩታ እንግዲህ በጭራሽ ብላለች፣ ቆርጣለች። ሴት ልጅ ከቆረጠች ቆረጠች እኮ ነው ጋይስ